ሰላም ሰላም ውድ የኮፊቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለን አለን አለን። ምርጥ የተቀሸረ ቪዲዮዎችን ይዤ መጥቼላችኋለሁ። እንዲህ ቪዲዮዎቻችንን እስከ መጨረሻ ድረስ ተዝናኑባቸው እንላለን። ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ፣ ላይክ በማድረግ ቪዲዮንም ጀምሩ። እስቲ ወደ ዛሬው ምርጥ ምርጥ ወዳልናቸው ቪዲዮዎችን እንላለን። እስቲ አለ በህይወት ላይ የሚጠቅምህን ምክር ልምክርህ ጓደኛዬ። ልክ ልትዝናና መጠጥ ቤት ስትገባ ከተሰበሰቡ ሴቶች አስቀያሚዋን መርጠህ፣ ከዛ ዝም ብለ አዘህ መጠጣት ቀጥል። ልክ ያቺ አስቀያሚ ሴት ቆንጆ መሆን ስትጀምር ወንድሜ፣ የተነስተ ውጣ፣ ሰክራል ማለት ነው። አንድ ጥያቄ፣ አሁን እኔ ልጠጣ ተቀምጫለሁ የተሰበሰቡ ሴቶች ግን የሉ፣ ምን ትመክረኛለህ? እንዴት ጥሎ መሄድ እንደሚቻልም እግረ መንገድህን መንገዶችን ብታስቀምጥልን። ቆንጆ መርጬ አስቀያሚው እስክትሆን ድረስ ብጠጣስ ችግር አለው? አስቀያሚዋ ሴት ቆንጆ ከሆነችን ፈጣሪ ማመስገን ነው እንጂ ወዴት ነው የምትወጣው? ተደገፍ እና እነግርሃለሁ። በዚህ ነው። ህይወት ነው የማላምናት። ጠላት ከሩቅ አይመጣም የምንለው ለዚህ ነው። አንቺማ የምቀኝነትሽ ልክ ጫፍ ደርሷል ይመስለኛል። ለምቀኝነትሽ ግብር ትከፍያለሽ ያለሽ ተያይዘን እንለቅ ባህላችሁን ሆኖ ቀረበቃ ለዚህ ነው ህይወትን የማላምናት። ግን የሚገርም የሚገርም። እሺ እባክህ 30 ሚሊዮን ብር ትመርጣለህ ወይስ 30 ሚሊዮን ታማኝ ጓደኞች ቃላል ሰላሳ ሚሊዮን ታማኝ ጓደኞች። ለምን ብቻ? እያንዳንዳቸው አምስት ብር እንዲሰጡኝ ይጠይቃለሁ። ታማኝ ስለሆኑ ይሰጡኛል። ከዚያ መቶ ሀምሳ ሚሊዮን ይኖረኛል። ኦ ከዚያ ለፕሬዚዳንትነት እወዳደር ነበር። ቡም ሰላሳ ሚሊዮን ድምፅ ቀድሞውኑ አ ጥሩ ነው። ከዚያ ንግድ ጀምራለሁ እንደ ቸኮሌት ፋብሪካ ወይም ሌላ ነገር ምክንያቱም እኔ ቀድሞውኑ ሰላሳ ሚሊዮን ደንበኞች አሉ በእውነት ስለዚህ ነገር አስበ አይደል ከዚያም ቸኮሌቱን በእያንዳንዳቸውን በአንድ ብር መሸጥ እና ታማኝ ጓደኞቼም በየቀኑ አንድ ቁራጭ ቸኮሌት እንዲገዙ ይመጠየቅ በየቀኑ ሰላሳ ሚሊዮን ብር ገቢ ኦ አምላኬ የት ነው የተማርሽው? የት ነው ረ ፎርሙላ ረ ቀመር ረ ቀመር አሳብሽ ጥሩ ነበረ፣ ግን አይሆንም። ቀመርሽ አንደኛ ነው፣ ግን እኔ ሀበሻን አውቀዋለሁ። ይሄን አሳብሽን ከሰማ እነዚህ ሰላሳ ሚሊዮን ጓደኞችሽ አንዳንድ ብር አይሰጡሽም። ሀበሻ እረ፣ ቤተሰቦቼ ዛሬ አንድ ማማክራችሁ ትልቅ ነገር አለ። ና እስኪ ተቀምጠ ነገር እሺ ይኸውላችሁ ፍቅር ይዞኛል። ከራስ መሆን አለበት። እርቦ እንዳይሆን ብላና እስኪ ተው እንጂ እናንተ ሊያማክራችሁ እንደመጣው እኔ ምለ ልጅ ፍቅር ግን ምን ማለት እንደሆነ ታውቃለህ? ማዘሯ ያው ፍቅር ማለት ልክ እንደ ቫይረስ ነው። ይሄ ደግሞ አንቲ ቫይረሱ ነው። በአርባ አመቱ እናት ቤት ቁጭ ይ አንቲ ቫይረስ ነው ደስ ይላል። አንቲቫይረስ በቂ ጆሮ ደግፍ የሚያስዝ ጥፊን የሰጡት በጣም ነው የሚገርመው። የአርባ አመት ሰው አያፈቅድም እናት ቤት መሆኑ ነው ወይስ ምንድን ነው? እንዲ ቀላል ይላጡበታል አለ ቶች እርቦ እንዳይሆን ሞከረው አቤት፣ አቤት ቅርብ ሰዓት ነው የበላሁት ማለት በጣም እርቦኛለሁ። መብላት ትፈልጋለሁ ማለት ነው። ሚስት እንዳገለኝ ማለት ፍቅረኛ አለ ወይ ማለት ነው። በጣም ደህና ነኝ ማለት በቃ ደህና አይደለሁም ማለት ነው። ተወው በቃ ማለት አትተው ማለት። እንደፈለክ እንደፈለከ የራስ ጉዳይ ካልኩ ብታረገው እገልሃለሁ። የት ነበርክ ካልኩ የት እንደነበርክ አውቃለሁ ማለት ነው። አለዘፋኝ የትኛው ዘፋኝ ነው ግን እንጃ። በአንድ ቋንቋ እየተነጋገርን ብንግባባ ይሻለም። ምን አለ ከገነት ሳንወጣ ሳንወጣ ብትነግሩ። አዳም እኮ ብላ ስትለው ኖር አለመስሎት ነው ለካት ብላ ማለቷ ነው። ኑሮ ግራ ግራ የሚያሳየን አንሶ የእናንተን ግራ የሆነ ንግግር እንፍታ እንፍታ ይል ሰዎች በቃ በፍርሃት ተራቸውን እየጠበቁ እኮ ነው። በዚህ ልጅ ላ ለመሳል ከኑሮ በላይ በአንተ መሳል እያስፈራን መጣ እኮ እንዳየ እስቲ ሳጦዝ ሳለን አንዴ ግን ለታለንቱ አንደኛ። አሁን ኤፍሬምን ደመቀ መኮንን አለው ውስጡ ኃይለማርያም ደሳለኝ አለ ብቻ ጌታቸው ረዳን ይታየኛል። ምንድን ነው ያገናኛቸው ጉዳይ የአራራሳ ድሬዳዋ ላይ ላል

ስጋታችን እዚህ እንዳይደርስ ነበረ፣ ደርሷል። ተፈጸመ ተፈጸመ። ጭራሽ ጭራሽ በወፍ ቋንቋ የወፍ ሙዚቃ ጀማሪ ማ ተብሎ ጦርነት ሊነሳ ነው። ተገናገረጋ ማ ተገን ተናገራ ምንድን ነው የሚሉን? ጎበዝ ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ህግ አንቀጽ 84 አንድ ሰ መሰረት እንደ አንድ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። ሶስት ተከሳሾች ድርጊቱን የፈጸሙት እራሷን ከጥቃት መከላከል የማትችል የ11 ዓመት ህፃን ልጅ ላይ በመሆኑ በወንጀል ህግ አንቀጽ 84 አንድ ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ የወንጀል ድርጊት አፋጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ህግ አንቀጽ 117 እና 375 585 59 እና 539 1ሀ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 1495 መሰረት የቅጣት ውሳኔ በሙሉ ድምጽ ሰጥቷል። አንደኛ ተከሳሽ ሀና በየነ ገብረ ህይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። አመሰግናለው አመሰግናለሁ። እኔ ግርማ አበጋዝ ይባላለሁ። የሟች የበአምላክ አባት ነኝ። ዛሬ አሁን ለምሳሌ እኔ ደስታ ብቻም ሳይሆን ሀዘንም ጭምር ነው። ምክንያቱም በእናትም ከመፈጸሙ አንጻር፣ በአባትም በህፃንም ከመሆኑ አንጻር፣ ያው ፍርዱም ላይ እንደተመለከታችሁት እጅግ በጣም እራሷን መከላከል የማትችል እናቷን በምርጫ መርጣ ትኖር በነበረች ልጅ ላይ በመተባበር የፈጸሙት ትልቅ ወንጀል ነው። ይሄ ዛሬ የተሰጠው ውሳኔ በኢትዮጵያ ውስጥ የምንጠብቀው የሴቶችና የህፃናትን በደል ጭምር ሊያስቀር የሚችል አብሪ ብርሃን ያፈነጠቀ ጊዜ ነው ማለት እችላለሁ። ለብዙዎችም ይሄ ደውል ነው ብዬ አስባለሁ። ምክንያቱም ወላጆችም ጭምር ሌሎችም ጭምር ህብረተሰቡም እንደዚህ አይነት ወንጀልን መልሶ እንዳያስበው፣ እንዳይፈጽም እንደዚህ አይነት ቅጣቶች አስተማሪ ናቸው፣ እጅግም አስፈላጊ ናቸው። ኢትዮጵያ ትደርስበታለች ብለን ከምናስበው አንዱ ሕጻናት አድገው ተስፋ ኑሯቸው እንግዲህ የሀገር ተረካቢ መሆን ሲችሉ ነው። እና እንዲህ አይነት ድርጊት የሚፈጽሙ ሰዎች ከሕግ እንደማያመልጡ ወንጀለኞች ከሕግ መሸሽ እንደማይችሉ ምንም ጊዜ ቢፈጅም፣ አድካሚ ተስፋ አስቆራጭ ቢሆንም እስከ መጨረሻው ድረስ ግን በሕግ መተማመን እንደሚገባ እጅግ በጣም የተማርኩበት እኔም እንግዲህ ይህን ያየሁበት ቀን ነው ማለት እችላለሁ እና የድሬዳዋ ፖሊስ ኮሚሽን አቃቢ ጽህፈት ቤት ያደረጉትን እልህ አስጨራሽ ከወንጀሉ ስብስብነት አንጻር በጣም ስውር ቤት ውስጥም ከመፈጸሙ አንጻር ይህንን አጉልቶ አውጥቶ አሳይቶ በህግ አንጻር ተቀባይነት እንዲኖረው እና ለዜጎችም ተስፋ ሰጪና አስተማሪ እንዲሆን በማድረግ ረገድ የድሬዳዋ ፖሊስ ጽፈት ቤትን እጅግ አድርጌ ማስመስገን እፈልጋለሁ። የአቃቢ ህግ ጽፈት ቤትን፣ ሌሎችንም እንደዚሁ በዚህ ጉዳይ ተባባሪ የነበሩትን፣ በአጠቃላይ ለመላዊ ኢትዮጵያውያን ይሄ ትልቅ ትልቅ ትልቅ ውጤት ነው ማለት እፈልጋለሁ። ያው እንግዲህ እንደሰማችሁት ነው። በጣም ልብ የሚነካ እና የሚያሳዝን ታሪክ ነው። ፍርዱ የልጅቷን ነፍስ ባይመልስም እንደተባለው ያው የሌሎቹን ማንቂያ ደወል ነው። ቪዲዮውን እንዳያችሁት ወላጅ አባቷ የሰጡትን አስተያየት ነው እንግዲህ ያሰማኋችሁ። እውነት ለመናገር ወንጀሉ በጣም የሚያም ወንጀል ነው። በጣም ትልቅ ወንጀል ነው። በጣም ማለት ለሚሰማው ሰው ታሪኩ በጣም የሚረብሽ ነው። እስፔሻሊ በወላጅ እናት መሆኑ በጣም ከኢትዮጵያ እናቶች ታሪክ ጋር የሚገናኝ አይነት አደለም እና ብቻ ያማል። በጣም የሚያምነው ሁለት ዓመት ፈጅተዋል ይሄ ውሳኔ ለመወሰን እና ምንድነው ዋናው ነገር ያው የድሬዳዋ ፖሊስ ኮሚሽን የሄደበትን መንገድ ማድነቅ አስፈላጊ ነው። ከዛ ውጭ ደግሞ ያው በፍርድ መተማመን፣ በህግ መተማመን ምን ያህል ዋጋ እንደሚኖረው ረጅም ጊዜ ተከራክሮ ረጅም ጊዜ ተስፋ ሳይቆርጡ ታግሎ ቢያንስ እውነትን ማስከበር ትልቅ ነገር ነው። እንግዲህ ኮፊቲዩብ ያው ከዚህ ቀደም በሚያዝናኑ ቪዲዮዎች ብቻ ነበር የምንመጣው እና እንደዚህ አይነት ደግሞ የጊዜው አንኳር ነገሮች ሁላችንም ልንማማረባቸው የሚገቡ ነገሮች ስለሆነ በየሁሉ ሚዲያዎች ቢሰራጭና ሁሉም ሰው ጋር ቢደርስ የሚል ሀሳብ ስላለኝ ነው በቪዲዮዎች ላይ አካትቼ ያመጣሁላችሁ። እንግዲህ መልካም ውድ የኮፊ ቲዩብ ቤተሰቦች ስለ ቆይታችሁ በጣም በጣም ከልብ አመሰግናለሁኝ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ ማድረጋችሁንም ቤተሰብ መሆናችሁ መቀላቀላችሁንም እንዳትዘነጉ። እስከ ፍጻሜው ድረስ አብራችሁ ስለነበራችሁ እውነት ከልብ ያክብርልኝ ላለው ፈጣሪ ሰላም ሆኑልኝ።